የሙሴን ልጆች ዛሬም እንደተለመደው በአዲስ የመጽሐፍ ቅዱስ ታሪክ ተረክም ተመልሰናል። እስከ ፕሮግራማችን ፍጻሜ አብራቸውን ቆዩ። አብርሃምና ይስሐቅ የእምነት ፈተና። አብርሃም ለብዙ ዓመታት አካሄዱን ከእግዚአብሔር ጋር አድርጓል። የትውልድ አገሩን በእግዚአብሔር ትእዛዝ ትቶ እንደ እንግዳ ሆኖ በባዕድ አገሮች ዞረ እና እሱና ሚስቱ ሳራ በእርጅና ዘመናቸው ወንድ ልጅ እንደሚያገኙ መለኮታዊ የተስፋ ቃል እስኪፈጸም ድረስ ለብዙ አስርተ ዓመታት ጠብቋል። ይህ የተስፋ ቃል ፍጻሜውን ያገኘው ይስሐቅ ሲወለድ ሲሆን ስሙም ከሳቅ ማለት ሲሆን ሳራ ልጅ መውለድ ከጀመረች በኋላ የተወለደች ሕፃን ነበር። ይስሐቅ የደስታቸው ልጅ ብቻ ሳይሆን እግዚአብሔር በእርሱ በኩል ብርቱ ሀገር እንሰራለሁ ያለው ሕፃን ነበር። ከዚያም አንድ ቀን እግዚአብሔር ልቡን በነካው መንገድ አብርሃምን ተናገረው። አብርሃምክ፣ እነሆኝ ከሲል መለስ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ አገር ሂድ፣ እኔም አሳይሃለሁ በተራራ ላይ መስዋዕት አድርገህ ሰውቅ። ምንም ማብራሪያ አልነበረም። ምንም ምክንያት የለም። ትዛዝ ብቻ አብርሃም አልተከራከረም ወይም አልዘገየም። በማግስቱም ተነስቶ አሕያዋን አዘጋጅቶ ይስሐቅንና ሁለት አገልጋዮችን ከእርሱ ጋር ወሰደ። የሚቃጠለውን መሥዋዕት እንጨት ቆርቶ ወደ ሞሪያ ጉዞ ጀመር። ለሶስት ቀናት ያህል ተጉዘዋል። በእያንዳንዱ እርምጃ አብርሃም በጸጥታ ጸልዮው መሆን አለበት፣ ከፍርሃት ከሐዘን እና ግራ መጋባት ጋር መታገል። ነገር ግን ወደፊት መሄዱን ቀጥሏል። ምንም እንኳን ከእሱ የተጠየቀውን ገና ባይረዳውም እምነቱ እግዚአብሔር መልካም እንደሆነ ነገረው። በሦስተኛው ቀን አብርሃም ተራራውን ከሩቅ አየው። ባሪያዎቹን እኔና ልጁ ወደዚያ ስንሄድ ከአህያው ጋር በዚህ ቆዩ፣ እንሰግዳለን፣ ከዚያም ወደ አንተ እንመለሳለን። እነዚህ ቃላት አስፈላጊ ናቸው። አብርሃም ከ እንመለሳለን ኬ ብሎ ተናግሯል። ይህም የእምነቱ ስውር ምልክት በሆነ መንገድ እግዚአብሔር መንገድ እንደሚያዘጋጅ ነው። እንጨቱን በይስሐቅ ጀርባ ላይ ያስቀመጠው፣ ይህም አንድ ቀን እንጨት በጀርባው ላይ ወደ ሌላ ኮረብታ የሚሸከም የሌላ ልጅ ምሳሌ ነው። አብርሃም ቢላዋውን እና እሳቱን ተሸክሟል። ወደ ላይ ሲወጡ ይስሐቅ አንድ አሳፋሪ ጥያቄ ጠየቀ። አባት ሆይ እሳቱና እንጨቱ እዚህ ያሉ፣ ነገር ግን የሚቃጠል መስዋዕት በጌታ አለ። አብርሃም በተስፋ የተሞላ መግለጫ መለስ፣ እግዚአብሔር ራሱ በጉን ያዘጋጃል ልጄው። ወደ ተራራው ጫፍ ሲደርሱ አብርሃም መሠዊያ ሠራ። በተንቀጠቀጡ እጆችና በታዛዥነት የተሞላ ልብ እንጨቱን አስቀመጠ። ከዚያም ልጁን ይስሐቅን ቀስ ብሎ አስሮ በመሠዊያው ላይ አስቀመጠው። ከዚያም ወደ ቢላዋ ደረስ። በዚያን ጊዜ ድምፅ ከሰማይ መጣ። አብርሃም አብርሃም፣ እነሆኝ ከሲል መለስ። በልጁ ላይ እጅህን አትዘርጋ፣ እግዚአብሔርን የምትፈራ አንድ ልጅህን ለእኔ አልከለከልህኝምና አሁን አውቃለሁ። አብርሃም ዘወር ብሎ አንድ በግ በአቅራቢያው በዱር ውስጥ ተይዞ አየ። በፎይታና በፍርሃት እንባ እያነባ አውራውን በግ ወስዶ በልጁ ምትክ አቀረበው። አብርሃምም ተራራውን ከእግዚአብሔር ያዘጋጃልኩ በማለት በዕብራይስጥ ያህቤሬ ወይም ይዲዋጅሬ ብሎ ሰይሞታል። ይህ ስም ዛሬም ላሉ አማኞች የሚያስናናነው እግዚአብሔርም ቃል ኪዳኑን አረጋግጦ እንደገና ተናገረ። ይህን ስላደረገ አንድ ልጅህንም አልከለከልክምና በእውነት ባርካለው፣ ዘርህንም እንደ ሰማይ ከዋክብት እንደ ባሕርም አሸዋ አበዛለው። ስለ ታዘዝከኝ በምድር ያሉ አሕዛብ ሁሉ በዘርህ ይባረካሉ። ይህ ታሪክ ስለ መሥዋዕትነት ብቻ አይደለም፣ ስለ እምነት ነው። የአብርሃም ታዛዥነት መንገዱ የሚያሰቃይ እና ግልጽ ባይሆንም እግዚአብሔርን ማመን ምን ማለት እንደሆነ ያሳየናል። የይስሐቅ ጸጥ ያለ መገዛት ከአባት ወደ ልጅ የሚተላለፈውን እምነት ያሳያል። የእግዚአብሔር ታልቃገብነት በሰው ልጆች ስቃይ ፈጽሞ እንደማይደሰት ነገር ግን ክብሩንና አቅርቦቱን ለመግለጥ በጣም ከባድ የሆኑትን ፈተናዎች እንደሚጠቀም ያሳይናል። በመጨረሻ የአብርሃም እምነት ለትውልድ አራያ ሆነ። እናም የይስሐቅ መሥዋዕትነት የቀረበ ታሪክ ልጁን የሚሰጠውን ሌላ አባት ያሳያል፤ እምነትን ለመፈተን ሳይሆን ዓለምን ለማዳን። ልጆች ለዛሬ የያዝነው የመጽሐፍ ቅዱስ ታሪክ ትረካ ይህን ይመስላል። በቀጣይ በሌላ የመጽሐፍ ቅዱስ ታሪክ ትረካ እስክንገናኝ ሰላም ቆዩን።